ነቢይና ሐቢቢና ወሸፊዒና ሙሐመድን ሰለላሁ ዐለይሂ ወአሊሂ ወሶሕቢሂ አጅማዒን አማ ባዕድ። የዑመር ታሪክ ውስጥ ከሚወሱ እኛንም ከሚጠቅሙን የዑመር ባህሪዎች ውስጥ አንዱን ነው ማወሰው። እንደምታውቁት ሹመት ትልቅ ጉዳይ ነው፣ ዛሬ ባለንበት ተጨባጫችን ውስጥ ሹመት አንዳንዴ እንደ ማባባያም ያገለግላል። እንዲሁም ደግሞ ሰዎችን ለማቅረብም ዝም ለማስፋልም አገልግሎት ላይ ይውላል። ዑመር ጋር ሪያድ አይሰራም። ዑመር መርህ አላቸው፣ ቀዋይዶች አሏቸው። እነዛን ተከትለው ነው ሲሾሙም ሲሽሩም ማለት ነው። ዑመር ረዲየላሁ አንሁ ይከተሏቸው ከነበሩ ሰዎችን ለመሾም ኡመራዎችን በተለያዩ ግዛቶቻቸው ላይ ለመላክ ከሚከተሏቸው መርሆች ውስጥ አንዱና ዋነኛው የሚሾሙት ሹመኛ ቀዊይና አሚን መሆን አለበት ይሉ ነበረ። አቅም ያለው ብቃት ያለውና ለተጣለበት ሀላፊነት መስኡልያ አማናውን የሚጠብቅ በአግባቡ መሆን አለበት ይህንንም በተጨባጭ አሳይተዋል ሹራህቢል ኢብኑ ሐሰናን ሹመውት ነበር በሳቸው ኺላፋ ዘመን ሹመኛ ነበረ ነገር ግን ትንሽ ቆይተው አነሱት አነሱትና፣ ሙዓውያን ረዲየላሁ አንሁ ሾሙ። ሹራህቢል ወደ እሳቸው መጣና፣ ምን አጥፍቼ ነው እርሶን የማያስደስት ነገር ሰርቻለሁ ወይ? እስኪ ያጠፋሁት ነገር ካለ ይንገሩኛል። አይ ምንም አላጠፋህም፣ ነገር ግን ካንተ የተሻለ ብቃት ያለው ሙዓውያ ስለሆነ እሱን ሹም ያለሁኝ። ችግርም ባይኖረበት የተሻለ ብቃት ያለው ሰው ካለ የመጀመሪያውን ሹመኛ አንስተው የተሻለ የሚሉትን በቦታው ላይ ይተኩ ነበር። ይሄ የማይዛነፍ የዑመር ቃዒዳ ነበረ። ሀታ ዘመዶቻቸው ላይና ና ቤተሰቦቻቸው ላይ ሳይቀር ይሄን ተግባራዊ አድርገዋል። እንደውም ዑመር ሌላው ከሚከተሉት መርህ ውስጥ አንዱ ምንድን ነው፣ ካነ ላይ ወል አቃሪበሁ ዘመዶቻቸውን ለትችትም ስለሚያጋልጥ በሚል አይሾሙም ነበረ ለዚህ ሲባል ሰዒድ እብን ዘይድ ያጎታቸውን ልጅ ሹመት ከልክለዋል። እንዲሁም ደግሞ ልጃቸውን አብዱላህ እብን ዑመርንም እንደዚሁ ማለት ነው። ከዕለታት አንድ ቀን የሆነ ቦታ ላይ አንድ ሹመኛ አምጥተው ለመሾም ፈለጉና ማንን እንደሚሾሙ ያመነቱ በነበረበት ሁኔታ ላይ አንደኛው መጣና እኔ ለዚህ ቦታ ሁነኛ የሆነ ብቃት ያለው ሰው ትዝ ብሎኛል። እሱ ለምን ረሱት? ማንን ነው ሲሉት ልጆት አብዱላህ ብን ዑመር በጣም ነው የተቆጡት ዑመር፣ እኔ ረስቸው አይደለም፣ ልጄን እንዴት ብዬ ነው የምሾመው በሚል ከአብራካቸው የወጣውን ልጃቸውን ሹመት ነፍገውታል ማለት ነው። በነገራችን ላይ ብቃት የሌለው ሰውን መሾም የሚያመጣው ውድመትና ክስረት በጣም ከፍተኛ ነው። የእስላሚን ታሪክ ወደ ኋላ መለስ ብለን ብንቃኝ ይሄ የዑመር ረዲያላሁ አንሁ ሕግ በመጣ ሰው ምክንያት እኛ ሙስሊሞች ላይ በርካታ ቆሶች ተከስተዋል። ታስታውሳላችሁ? አደውለል አባስያ በግዳድ ላይ ከሊፋው በዛ መልኩ ተዋርዶ እንዲገደል የተደረገው አልሙስተዕሲም ብላ ታው 656 ዓመተ ሂጅራ ላይ ነው። እንግዲህ በተታሮች ሆላኮ መጥተው በግዳድን በደም ሞልተው በጣም አሰቃቂ የሆነ ግፍና በደል ፈጽመው አደውለል አባስያን ከሊፋውን አዋርደው የገደሉበት ክስተት የተፈጠረው አሚን ያልሆነ ሰው እዛ ቤተ መንግስት ውስጥ ወዚር ሆኖ ሚኒስትር ሆኖ ሙስታሲም ቢላህ በመሾሙ ምክንያት ነው። ኢብን አልቀሚ ታውቁታ አላችሁ። ሺዓ ነው። ሺዎች ታማኝ አይደሉም። ለዑመር ረዲላሁ አንሁም ታማኝ አልነበሩም። ለሰሓቦች ታማኝ አይደሉም፣ ለኢስላም ታማኝ አይደሉም። የኢስላምን እንትን የማስጠበቅ ህልውና የመጠበቅና የማስጠበቅ እንዲሁም ለእስላም የመቆርቆር ትክክለኛ ስሜት የላቸውም። የሺዓዎች አላማ ያው የፐርሽያን ስልጣኔ መመለስ ነው ኢብኑ አልቀሚ ነው ተታሮች በግዳድ መጥተው ኢብኑ ከፊርና ሌሎችም ሌሎችን እንደዘገቡት ኖ ዛሬ አይደለም ለነሱ እየሰለለ እዛ ወዚር ሆኖ አልሙስታሲም ቢላህ ወዚር ሚኒስተር ሆኖ መረጃ የሚያቀብለው ለማ ለማን ነው ለተታሮች ነው ለነሆላኮ ነው ዛሬ እንዳትመጡ በግዳድ ዛሬ ሙስሊሞች ዝግጁ ናቸው ምቹ ሁኔታ ሲኖር እኔ ጠቁማቸዋለሁ ያኔ ትመጣላችሁ በሚል ነገሮችን አመቻችቶ የሙስሊሞችን ሚስጥር አሳልፎ ሰጠ። ነገሮች ሲመቻችላቸው ሆላኮ የተታር ሰራዊትን አዘጋጅቶ ባግዳድ በዛ መልኩ ልትወረር ቻለች። ትልቁ እስላማዊ ስርወ መንግስት ሊገረሰስ ቻለም። በርካታ ምሳሌዎች አሉ። ደውለ ላዩ ወይም ላይ ሰላሕዲን ላዩ ልጅ ልጆቹ እና ወንድሞቹ በዚሁ መልኩ የማይሆኑ ቤተሰብ ስለሆኑ ብቻ እየሾሙ ህፃን ብቁ ያልሆነ ህፃን የተሾመበት አጋጣሚ አለ። ስለዚህ ዛሬም በእኛም ተጨባጭ ላይ ይሄንን መርህ ካልተቀጠል ካልተከተል ተቋሞቻችን ለአደጋ ይጋለጣሉ። በዝምድና እንዲሁም ደግሞ ሌሎችን ለማባበል በሚል ሹመት ልክ የግል ንብረታችን ይመስል ከኪሳችን እያወጣን የምናከፋፍለው የግል ሀብታችን ይመስል ደስ ላለን ሰው የምናካፍለው ነገር ከሆነ ቀውዬ አይደለንም፣ አሚንም አይደለንም። ዩሱፍ ዐለይሂ ሰላም እጅዐልኒ አላ ከዛይን ልአርድ እኒ ሓፊዙን ዓሊም ሲል ሓፊዝ ይላሉ ብዙ